ሰላም ሰላም እንዴት ናችሁ? ዛሬ በተለምዶ ቤቲንግ ስለሚባለው ወይም በጣሊያንኛ ካልቾስ ኮሜሳ ስለሚባለው የእግር ኳስ ቁማር ነው ማወራችሁ። በሀገራችን በኢትዮጵያ በአንድ ወቅት ተስፋፍቶ አይቻለሁ። በመሀል ላይ ይዘጋ ይኖር አላውቅም። በጣም አደገኛ ነገር መሆኑን ከዚህ በፊት በቲክቶክ ቪዲዮ ሰርቼ ብሶ ተቀባብሎታል። የካልቾ ስኮሜሳ ወይም ደግሞ የእግር ኳስ ቤቲንግ ጨዋታ እንደ ማንኛውም ቁማር የሚያታልል እንጂ ገንዘብ የምታገኝበት አይደለም። ምንም ኳስ የምታውቅ ሰው ብትሆን፣ ምንም ለረጅም ጊዜ ኳስ በማየት ልምድ ቢኖርህ፣ የዛን ቀን የነበረውን ጨዋታ መተንበይ ይከብድሃል። በመጀመሪያ ደረጃ ብዙ ቡድኖችን እስከመረጥክ ድረስ ከነዛ ውስጥ አንዱ የግድ ይሸነፋል ወይ እኩል ይወጣል ወይ የሆነ ነገር ካልከ ውጭ ይሆናል። ትንሽ ቡድኖችን ደግሞ ከመረጥክ የሚከፍሉ ትንሽ ስለሆነ ብታሸንፍ እንኳን ለምሳሌ በሶስት ቡድኖች የታወቁ ትልልቅ ቡድኖችን መርጠ ብትጫወት የምታገኘው ገንዘብ በጣም አነስተኛ ስለሆነ ሪስክ መውሰድ አትፈልግም። ስለዚህ ብዙ ጊዜ ሰዎች ሪስክ የሚወስዱት አንዳንድ ቡድኖች ትልልቅ የሆኑ ቡድኖችን በብዛት ይሰበሰቡና ስድስት፣ ሰባት ቡድኖች ያሸንፋሉ ብሎ ይጫወታሉ። አንዳንዶቹ አስርም አስራ ሁለትም ቡድን የሚጫወቱ አሉ። ግን ይሄ የብዙ ሰዎች ብዙ ሰዎችን ለኪሳራ የዳረገ ነው። በእኛ ሀገር ብቻ ሳይሆን በሁሉ ዓለም ሰዎች በዚህ ጉዳይ ላይ በኪሳራ ላይ ወጥቀዋል። ኳስ ሜዳ ሲገቡ ተጫዋቾቹ ፌር እንኳን የሚጫወቱ እንኳን ቢሆን ማን በቀይ እንደሚወጣ አታውቅም። ለማን ይልጎሬ እንደሚሰጥ አታውቅም። እነዚህ ነገሮች አንተ ያሰብካቸውን ግምቶች ይቀይራሉ። ተጎቶ የሚወጣ ሰው ይኖራል። ከእንደገና ከመጫወቱ በፊት የሚጫወቱ ሰዎች እነማን እንደሆኑ ስማቸውና ቦታቸው ቢነገርም አንዳንዶቹ ዝም ብሎ ለፖለቲካ የሚቀመጡ ናቸው። የተጎዱ ሰዎች ይኖራሉ። በትሬኒንግ የተጎዱ ከሆነ አንተ ጠለቅ ብለህ የነሱ ዌብሳይት ውስጥ ገብተህ ያለውን ነገር የምትመረምር ሰው ካልሆንክ አሪፍ ጎል ያገባል የምትለው ተጫዋች የዛለት ተጎድቶ አይገባም ይሆናል። ስለዚህ ገንዘብህን ዝም ብለህ ትበላለህ ማለት ነው። በሌላ መንገድ በውጭ ሀገር ያለው ሀሜት ምንድን ነው? የቁማር አጫዋች ድርጅቶች እና የስፖርት ክለቦች ይገናኛሉ ተብሎ ይነገራል። አንዳንዴ በጣም ያልተጠበቀ ቡድን ትልቅ ቡድን ሲያሸንፍ ታያላችሁ። ያ ነጥብ ለትልቁ ቡድን ዋጋ የሌለው ይሆናል። ብዙ ላይ አስፈልገው ሊሆን ይችላል። ምናልባት በአስር ነጥብ ወደፊት እየመራ ያለ ቡድን ከሆነ መጨረሻ ካለ ቡድን ጋር እየተጫወተ ይሸነፋል ብለ አታስብም። ሁሉም ሰው ያሸንፋል ያሸንፋል ብሎ ስለሚጫወት ያ ቡድን በመነጋገር ሊለቅለት ይችላል። አይደረግም የሚባል ነገር የለም። በተለይ በአንዳንድ ሀገሮች በሁሉም ሀገር ባይሆንም በ የእግር ኳስ ቁማር ላይ ሻጥሮች አሉ። ዳኞች ይገዛሉ ይባላል። ማለት እንደዚህ በተጨባጭ እንደዚህ እንደዚህ ባይባልም የሚባሉ ነገሮች ከሞላ ጎደል እውነት ሆኖ ነው የሚገኙት። እና አንተ ሰላም ብለህ በዚህ አሸንፋለሁ ብለህ ስትጫወት የራስን እንደምታጣ ማወቅ አለብኝ። የብዙ ሰዎች ህይወት የተቃወሰው በዚህ ነው። በኢትዮጵያ ደረጃ ራሳቸውን ያጠፉ ሰዎች በካልቾ ምን ማለት፣ በእግር ኳስ ቤቲንግ ራሳቸውን ያጠፉ ሰዎች እንደነበሩ አይቻለው። ቨርቹዋል፣ ይሄ የውሻ ምናምን ሩጫ ምናምን ተጫውቶ ፖሊስ የሆነ ደቡብ ውስጥ ራሱን በሽጉጥ የገደለ አይቻለው። ያ የውሻ ሩጫ የሚባለው የፈረስ ሩጫ የሚባለው ምንድን ነው? በአንዳንድ ሀገሮች ሪል ፈረሶች ይሮጣሉ። በአንዳንድ ሀገሮች ደግሞ አኒሜሽን ፈረስ የሚመስል ነገር በኮምፒውተር የተዘጋጁ ነገሮች ናቸው የሚሮጡት። ስለዚህ አንተ የምትጫወተው ከኮምፒውተር ጋር ነው። ስለዚህ ብዙ ሰው ያስያዘበትን ብዙ ሰው ያስያዘበት አያሸንፍም። ትንሽ ሰው ከብዙ ሰው አይደለ፣ እዛው ቁማሩ እዛው ነው የሚሽከረከረው እና አንተ ለምሳሌ አራት ቁጥር ያሸንፋል ስትል ብዙ ሰው አራት ቁጥር አራት ቁጥር ካለ ሶስት ቁጥር ያለው አንድ ሰው ከሆነ ወን ብሎ ለእሱ በመስጠት ያን ሁሉ ብር ትበላለህ ማለት ነው። እነሱ ካልኩሌት ያደርጋሉ የሚበሉትና ሜትን የሚሉትን። በአጠቃላይ ቁማር በሚባል ደረጃ ያለ ነገር ሁሉ ለማክሰር እንጂ ሰው እንዲያገኝበት የተፈጠረ አይደለም። ማንኛውም የቁማር አይነት ለተጫዋቹ ወይም ደግሞ ለተወዳዳሪው የሚሸልመው ሰላሳ በመቶ ብቻ ነው። ከዛ ውጭ ያለው ፕላን የተደረገ ነገር ነው አርባ በመቶ የቁማር ድርጅቱ ይወስዳል። የተወሰነ ፐርሰንት ደግሞ መንግስት ይወስዳል። እንደዚህ እንደዚህ ስለሆነ የተዘገጃጀ ነገር ስለሆነ የምትጫወተው ሴትል ከሆነ በሳይንስ በጣም የተማሩ ሰዎች በቀመሩት ሂሳብ በሚያውቁ ሰዎች በተሰራ ከተሰራ ነገር ጋር ነው። ስለዚህ አገኛለሁ ብሎ በብዛት ማጣት ስላለ ደፈር ብሎ በብዙ ገንዘብ መጫወት ለአደጋ ያጋልጣል። አንዳንድ ሰዎች የራሳቸው ገንዘብ ባልሆነ ብር ተጫውተው ችግር ውስጥ ሲገቡ የምናያቸዋሉ። እጃቸው አሁን ይሄ ዛሬ ያሸንፋል ከዚህ ይህን ያህል አገኛለሁ ብሎ ካልኩሌት አድርገው ወይ እኩል ይወጣል ወይ ይሸነፋል። ስለዚህ የመበላት ፖስ ፕሮባቢሊቲ በጣም ሰፊ ነው የሚሆነው። እና በዚህ የተነሳ ህይወቱን የሚያጣ ሰው ብዙ ሰው አለ። ትዳሩን የሚያጣ ሰው ብዙ ሰው አለ። የሚቸገር በጣም ብዙ ሰው አለ። የቤት ክራይ መክፈል አቅቶት ደጅ የሚተኛ ብዙ ሰው አለ። ስለዚህ በህይወታችሁ ሰላማዊ ኑሮ መምራት የምትፈልጉ ከሆነ፣ ጤናችሁንም ለመጠበቅ የምትፈልጉ ከሆነ ከእንደገናም ቁማር ወደ ወንጀል ስለሚገፋፋ የቁማር እኛ ሀገር እንኳን ይባል ሰው የሚያግቱት ሰዎች ቁማር የሚጫወቱ ናቸው እየተባለ አለ የሚወራው። የተበሉ ጊዜ የሆነ ሰው ያግታሉ። እና ቁማር በጣም አደገኛ ለህይወት ጠንቅ የሆነ ነገር ስለሆነ እግር ኳስም ቢሆን ሌሎቹንም እንዳትጫወቱ እመክራቸዋለሁ። አይ የግድ እንጆይ አደርግበታለሁ የምትሉ ከሆነ ግን በብዙ ገንዘብና ኢኮኖሚያችሁን ሊነካ በሚችል መንገድ መጫወት የለባቸው። ማንም ሞኝ የለም ለአንተ ብር የሚሰጠ ወዳጅ፣ ሁሉም ብርን መውሰድ ነው የሚፈልገው ማን ነው ሲቸሮ ታዲያ? አንተ ሊሰጥ አንተ ቁማር እንድታሸንፍ ያደረግ። እንዳታሸንፍ አይደረገው ነገር የለም። ሻጥር አለ። ምን አለ ምን አለ ሁሉ አለ፣ ሁሉ መቼም አይነገርም አይደል? ሻጥር አለ ካልኩ ይበቃል። ምክንያቱም የሚሰማው አካልም ያው ለኛም ለራሴም ስል አንዳንድ ነገሮችን በደምብ እንትን ማለት የለብኝም እና በእግር ኳስ ውርርድ ውስጥ ያላችሁ ሰዎች በተለይ በንግድ ዘርፍ ያላችሁ እንደዚህ አይነት ሰዎች ህይወታችሁ አደጋ ላይ ነው፣ ተጠንቀቁ። ያኔ ኢትዮጵያ የት ጊዜ አንድ አሪፍ መኪና የሚነዳ ሰውዬ የቤቲንግ ቤት የት ጋር ነው ብሎ ራሴን ሁሉ ጠይቆኛል። ልክ አሪፍ የሆነ ቤተክርስቲያን የሚጠይቅ ነው የሚመስለው፣ ወይ ደግሞ የሆነ አለ አይደለ የሆነ ቢሮ የሚጠይቅ ሰው የሚመስለው። በጣም በቃ የሆነ አሪፍ ስራ፣ አሪፍ ነገር እንደሆነ ተደርጎ የሚታሰብ ያሳፍር ነው። ከተደረገም ያሳፍር ነው። ሽልክ ተብሎ ተገብቶ የሚወጣበት ነገር ነው። እና ለዛሬ ያለኝ ይሄ ነው። የሚጠቅማቸው ከሆነ ተጠቀሙበት። እግዚአብሔር ይስጥልኝ።